ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ በእንግሊዝ ፕሪምየር ሊግ የሚደረጉ ወሳኝ ጨዋታዎች አሉ። አንልም፣ ስለሌሉ ብንል ደስ ይለን ነበር። አዎ፣ በእውነት ቢሆን ደስ ይለን ነበር። ግን ይሄንን ቅዳሜ ናውድ ብቻ ነው ማለፍ የሚጠበቅብን። አዎ፣ ከዛ የመጨረሻው ኢንተርናሽናል ብሬክ ነው። ኢንተርናሽናል ብሬክ የሚባል የለም፣ በመደዳው በመደዳው በቃ፣ የሚለይላቸው ከአሁን በኋላ ነው አይደል? ያለ ማቋረጥ ናደስ ከዚህ በኋላ ስንት ሳምንት ጨዋታ ካየም በኋላ ብዙ ነገር ውሉ የሚለይለት ይመስልሃል? ሁለት ሁለት ሳምንት ብቻ ከምረ ነው አልኳ። እንዴት አብራራ ነው ማለት ማለትአብራራ ስ አብራራ ነው ማለት ነው ማለትነት እንጂ እንደዚህ አይባልም። አነሰብኝ ከገመትኩት። አንቺ ስንት ሳምንት ትጠብቂያለች? እኔ ቢያንስ አራት እላለሁ። ስለዚህ አንቺ ልሞስ እንዲጋመስ ነው የምትፈልጊ ማለት ነው። እሱ እኮ መገመት አይደል አይ ማውሉ እንዲለይለት እኮ ነው ያልኩት። እንዲለይለት እኮ ይለይለታል፣ ወዶ ሳሙን በግዱ ይለይለታል። ያለ ሁለት ጫታ ይለይለታል። አይደለም ባንቺ ባንቺ ይለይለታል። ለኔ ግን ጌሞቹ ጌሞቹ ላይ የሚኖረው ባህሪ ማን ከማን ጋር የሚገናኝ ነው የሚለውን ነገር ሲመለከተው ቢያንስ እነ ማን ይተናነቃሉ፣ እነ ማን ይንጠባጠባሉ። ላይክ ለምሳሌ ባለፉት ሁለት ሳምንታት ለእኔ ሊቨርፑል አሁን ባለው ተጨባጭ እውነት ከዋንጫ ፉክክሩ ውጭ ነው። ሊቨርፑል እንደዚህ ውጭ የምንላቸው ወይም በዋንጫ ፉክክር ውስጥ አሉበት የምንላቸውን ክለቦች ለመለየት ዘካሚንግ ቱ ጌምስ በጣም በቂ ነው ብዬ ነው ማምነው። ልክ ሁለት ጨዋታዎች ከተደረጉ በኋላ በሀሳቤ የምትስማሚ ይመስለኛል። ካልሆነ ግን ምን ታዲያ አሁን ያድርሰን። አዎ አንቺም ሰላሳ ሰባተኛው ሳምንት ላይ እጠይቅሻለሁ። ጠይቀኝ። እስከ ሰላሳ ስምንተኛው ራሱ ተናንቀው ቢቀጥሉ እኮ ደስ ይለኛል። ለምን? እሱ ነው። አይ የበለጠ ስሜት ይሰጣል እንደ ተመልካች። ልክ ነው፣ ልክ ነው። ምን እንደሚፈጠር ካሁን ካሁን እያልሽ ማለት ነው። ልክ ነው፣ ልክ ነው። ስለዚህ አሁን እንግዲህ ይሄ እስኪሆን ድረስ ግን ያው ወሳኙ ጊዜ የእንግሊዝ ፕሪምየር ሊግ ከኢንተርናሽናል ብሬክ ውጭ የሚቀጥልበት መሆኑ ብቻ ሳይሆን መጪው የጥር የተጫዋቾች የዝውውሩ መስኮትም ደግሞ በጣም በጣም በጣም ትልቅ ፋይዳ ሊኖረው ይችላል። ዩዥያሊ የጥርን የዝውውር መስኮት አትመኑት፣ ትልልቅ ዝውውሮች የሚፈጸሙበት አይደለም። ምክንያቱም በአውሮፓ ያሉት ትልልቅ ክለቦች ወይም መካከለኛም ላይ ያሉት ወይም በጣም ዝቅተኛ ውጤት እያመጡ ያሉ ክለቦች ዋና የሚባሉ ተጫዋቾቻቸውን ጥር ላይ ወይም የውድድር አመቱ አጋማሽ ላይ አሳልፈው መስጠት አይፈልጉም ነው። ስለዚህ ራስን ለማጠናከር ጥርን ጥሩ እና ተመራጭ የዝውውር ጊዜ ነው ብለው መውሰድ ይከብዳቸዋል ክለቦች የሚሻለው ይህንን የውድድር አመት ባለበት ጨርሶ፣ ግን ደግሞ ለክረምት ራስን ገንዘብን በደንብ አደራጅቶ የዝውውር ገበያውን መቀላቀል ነው የበለጠ የሚሻለው የበለጠ የሚያዋጣው፣ ብለው የሚያስቡ ሰዎች ደግሞ አሉ። የትኛው ከየትኛው ይልቅ ይሻላል የሚለው ያ ወሳኝ ነው። ግን ደግሞ ሌላ እውነት አለ። ከጥር ጀምሮ አንዳንድ ትልልቅ የምንላቸው ተጫዋቾች ከሀገራቸው ሊግ ውጪ ካሉ ክለቦች ጋር መደራደር ተደራድሮ መስማማት ይችላሉ። ይሄ ቀላል የሚባል ስራ አይደለም። እኛ ብዙ ጊዜ ትኩረታችንን የእንግሊዝ ፕሪምየር ሊግ ላይ ስለምናደርግ ነው እንጂ ከስፔንም እንዲህ ያለ እውነት ላይ ያሉ ተጫዋቾች አሉ፣ ከጣሊያንም ይኖራሉ፣ ከጀርመንም ይኖራሉ። እዛው በጀርመን ቡንደስሊጋ ላይ ያሉ ክለቦችን ማነጋገር ባይችሉም የእንግሊዝ ፕሪምየር ሊግ ክለቦችን ማነጋገር የሚችሉ ተጫዋቾች ይኖራሉ። ግን አሁን በእንግሊዝ ፕሪምየር ሊግ ዋነኛ ትኩረታችን ናቸው ምንላቸው ክለቦች ከዚህ አንጻር ማንን ተስፋ ያደርጋሉ፣ ማን ላይስ ስጋት አላቸው የሚለውን ብናነሳ፣ ለምሳሌ አርሰናልን እንውሰድ። አርሰናል የደረጃ ሰንጠረዡ መሪ ነው። አርሰናል ክረምቱን በደንብ አድርጎ የተጠቀመበት በክረምት የሰራው ስራ አምሮበት እንዲታይ ጠንክሮ እንዲታይ ውጤታማ እንዲሆን በደረጃ ስንጠረዥም አናት ላይ እንዲቀመጥ ያገዘው የረዳው መሆኑን ሁላችንም እንስማማለን። አሁን አርሰናል ውላቸውን ሊጨርሱ ያሉ አሴ ፍሪ ኤጀንት ከፕሪምየር ሊጉ ውጭ ካሉ ክለቦች ጋር መነጋገር የሚችሉ ተጫዋቾች የሉት። መረጋጋት ማለት ለአርቴታ ይሄ ነው። እገሌ ልቡ ለሁለት ይከፈልብኝ ይሆን እንዴ? ሀሳቡ ይበተንብኝ ይሆን እንዴ? ምናምን የሚባል ነገር የለ፣ ምንም ነገር የለ። ውላቸውን የሚጨርሱ ተጫዋቾች ስለሌሉ ማለት ነው። ስለዚህ አሁን የአርቴታ እና የአንድሪያ ቤርታ ትኩረት ምናልባት ከአርሰናል የክረምት እቅድ ጋር በተያዘ እነማን ላይ ልስራ፣ እነማንን ታርጌት ላድርግ፣ እነማንን ልፈልግ የሚለው ከሆነ ነው እንጂ፣ አሁን የእያንዳንዳቸውን ክለቦች በጣም በአጭር ጊዜ ውስጥ ከአርሰናል ጋር ሊለያዩ ይችላሉ ብለሽ የምታጠሪያቸው ተጫዋቾች የሉም። ለምሳሌ ትሮሳርድ ነበረ። ትሮሳርድ በዘንድሮ የውድድር አመት፣ ምናልባት በእኔ እምነት እያየነው ነው፣ ባለነው ነገር ሁላችንንም የሚያስማማ ካለፈው የውድድር አመት ይልቅ በዘንድሮ የውድድር አመት በአርቴታ ታምኖበት የመጫወት እድል በተደጋጋሚ እየተሰጠው ነው። ጎልም እያገባ ነው አይደለም አሁን ከሰንደርላንድ ጋር ሲጫወቱ በጣም ወሳኝ ሆነ። ስለዚህ አሁን እዛ መስመር ላይ ግራው መስመር ላይ እየተባለ ያለው ማርቲኔሊ አይደለም እየተባለ ያለው ማድዌኬም አይደለም። ማድዌኬ ቀኙ ላይ በሳካ መጎዳት ሲጫወት ነበረ። ኢዜም አይደለም እየተባለ እየተባለ ያለው ሬጉላርሊ ትሮሳርድ ነው። ስለዚህ ይሄ ልጅ ለመሄድ ልቡ ተነሳስቶ ነበረ ከአርሰናል ጋር ለመለያየት ነገር ግን አሁን ቀልቡን መልሶ የሚሰበስብበት አይነት ነገር ይኖራል ነው ስለዚህ የኮንትራት ሲችዌሽኖቻቸው የአርሰናሎች በደንብ በደንብ በደንብ ልነግርሽ ከምችለው በላይ በደንብ ማኔጅ የተደረገ ነው ወሳኝ ተጫዋቾቻቸው ውላቸውን በተመሳሳይ ጊዜ እንዲያራዝሙ እየተደረገ ነው ያለው። የቡድኑ ምሰሶ ናቸው የሚባሉትን ተጫዋቾች በሙሉ የነካ አይደለም ያለው። ስለዚህ የጥር የተጫዋቾች የዝውውር መስኮት ሲከፈት አርሰናል እገሌ ለመሄድ ልቡ ይነሳ ሳይሆን እንዴ ብሎ የሚሰጋበት ተጫዋች የለም። ከአለም ከፓሪስ አባላ ጋር ነው። እሱም ከዚህ በፊት ሲነሳ የነበረው ነገር የበለጠ ተጋግሎ የቀጠለ ነገር አይደለም ያለው ነው። ስኬሊ ምናልባት ሊሄድ አይ የትንሽ የመውጣት ፍላጎት ማሳየት፣ ምክንያቱም እድል አሁን የለውም። እኔ ሰምተሻል መረጃ ሁኑ ባለፈው ሳምንት ላይ የሆነ ሆነ ጭምጭምታ የሚመስል ነገር አይበጣ ጋዜጣ ነው እንጂ የሚሆነው። በጥርም ባይሆን ግን፣ በቃ ተደጋጋሚ የመሰለፍ እድል ወደሚያገኝበት ክለቦች ሊሄድ ይችላል። በተለይ በተለይ ደግሞ ይሄ የዓለም ዋንጫ ፍላጎት የሚባለው ነገር አለ አይደለም? የዓለም ዋንጫ ላይ ለመጫወት የእንግሊዝ ብሔራዊ ቡድንን ለማገልገል ካለው ፍላጎት አንጻር ያው አሰልጣኙ ቶማስ ቱሀል እንዲያዩት ይፈለጋል እና በዛ አንጻር አርሰናል ቤት ደግሞ ያው እንደምናውቀው ካላፊዮሪ በጣም ጥሩ ብቃት ላይ ስለሆነ የሚገኘው በተደጋጋሚ እየተሰለፈ አይደለም፣ ምናልባት እንዲህ አይነት ስሜት ሊያድርበት ይችላል ተብሎ ሲገለጽ ነበር። ግን እኔ እኔ የሚሰማኝ ግን አሁን ባለው ሁኔታ ማንኛውም የአርሰናል ተጫዋች አይደለም፣ ረጅም የኮንትራት ያለው ቀርቶ ሊጠናቀቅ እንኳን የተቃረበ ኮንትራት ያለው የአርሰናል ተጫዋች ቢሆን በዚህ ሰዓት ከአርሰናል መውጣት ይፈልጋል ብዬ አላምነ። እንደዛ አይሰማኝም። ምክንያቱም አሁን ያለው ወቅታዊ ሁኔታ በቡድን ውስጥ በጣም ጥሩ የሚያስብል ነው። ይህን ዋንጫ በልተን ዋንጫ አንስተን በቃ አብረን ሰለብሬት እናደርግ የሚለው ስሜት የበለጠ አንቆ የሚይዛቸው ይመስለኛል። እኔ በእኔ አተያይ እኔ እኔ አሁን የካላፊዮሪንም ብቃት ባደንቅም አርቴታን በደንብ አድርጎ አሳምኖታል ከስኬሊ ላይ ብልጫ ወስዷል የሚለው መረዳት ላይ እንዳለ ስምምነት ቢኖረኝም ስኬሊ እንዲህ ባለ መጓጓት ውስጥ ነው የሚለውን ግን ለመውሰድ ይከብደኛል። የሆነን ለመናገር አንደኛ በጣም በቅርብ ነው የፈረመው በጣም በቅርብ ነው የፈረመው። ዞሮ ዞሮ ለአርሰናል ስጋት ሊሆን አይችልም፣ ይሄዳለው ስለሚሉ ተጫዋቾች ነው አሁን እያነሳን ያለ ነው። ስለዚህ ረጅም ኮንትራት አለው። ሁለተኛ እንደዚህ አይነት ስሜትም ከተጠበቀ የሚጠበቀው ከስኬሊ ይልቅ ኖዋኔሪጋ ነው። ምክንያቱም ኖዋኔሪ ኮንትራቱን ከመፈረሙ በፊት ዋስትና ይጠይቅ ነበረ። ታስታውሽ ከሆነ በተደጋጋሚ የሚያነሳው አንዱ ጥያቄ ምንድ ነው፣ የመሰለፍ እድል ይሰጠኛል ወይ፣ የመጫወት እድልን በተመለከተ እያለ ያነሳ ነበር። እንግዲህ ከአንድሪያ ቤርቷና ከአርቴታ ጋራ ምን እንዳወሩ፣ ምን አውርቶ ምን አይነት ስምምነት ላይ እንደደረሱ ማወቅ የሚጠይቅ ቢሆንም የተባልኩት ነገር አልተሟላልኝም ካለም ኖዋኔሪ ነው። ከስኬሊ ጋራ በተያያዘ እንደነዚህ ያሉት መረጃዎች ኮንትራቱን በሚፈርምበት ጊዜ ይደመጡ አልነበረ። በጣም ሂ ወሶ ኤክሳይትድ እንኳን እሱ እናትየው በጣም ደስተኞች ነበሩ ለረጅም ጊዜ ካርሰናል ጋር የሚያቆየውን ስምምነት ፈረመ ሲባል ያኔ ኦፍኮርስ ሁላችንም ኤክስፔክት ስናደርግ የነበረው በዘንድሮም የወረድር አመት ልክ እንዳምናው በብዙ ጨዋታዎች ላይ የመሰለፍ እድልን ያገኛል ተብሎ ነበረ። አሁንም ግን ለእኔ ከነዋኔሬ የተሻለ እየተሰለፈ ያለው እሱ ነው ለማኩረፍ እንዳልመኘው ያረገኝ ወይም ከማኩረፍ ጋር አያይዤ እንዳላስበው የሚያደርገ ነገር እሱ ነው ልልሽ ፈልጌ ነው። ወደ ቼልሲ ቤት ስንሄድ ቼልሲ እንግዲህ በዚህ የ ጥር የተጫዋቾች የዝውውር መስኮት ላይ ያው ቼልሲን ማመን በቼልሲ ዙሪያ ላይ እርግጠኛ ሆኖ አፍን ሞልቶ መናገር በጣም አስቸጋሪ ነው የሚሆነው። ምክንያቱም ቼልሲ አንድ ነገር ይታወቃል አይደለም፣ የእንግሊዝ ፕሪሚየር ሊግ ላይ ተጫዋቾችን ሲያስፈርም የዘጠኝ አመት የስምንት አመት ኮንትራት በመስጠት የሚታወቅ ነው። እንዲህ የውድድር ዓመት አጋማሽ ላይ ሄዳለሁ ባህዎች ይረብሹታል ብለሽ የምትጠረጥሪው አይነት ቡድን አይደለም። በቃ በጣም ረጃጅም አመታት ነው ኮንትራቶቹ፣ እንትን የሚሉ ስለዚህ ማንም ወደ ውል መጨረሻው የሚቃረብ የለም፣ ማንም ነው እምልሽ። ስለዚህ ያለ ቼልሲ ፈቃድ እና ያለ ቼልሲ ስምምነት በሄዳለሁ ስሜት ቼልሲን እና ማሬስካን ሊረብሽ የሚችል ተጫዋች ቼልሲ የለውም። ልክ እንዳርሰናል ሁሉ ማለት ነው የለውም። ማን አለ? ማንን ልትጠሪ ትችያለሽ? ማንም የለ ኮንትራታቸው በጣም የረጅም ስለሆነ ስለዚህ ምናልባት አሁንም ከቼልሲ ጋር የተያዘ ጥሩ ቢዝነስ ሊሰራ ይችላል ተብሎ የሚጠበቀው የውድድር አመቱ አልቆ የዝውውር መስኮቱ በሚከፈትበት ጊዜ ነው፣ የክረምቱ እስኪሆን ድረስ። ለምሳሌ አሁን ክሪስታል ፓላስ ብቲ ማርክ ጉሄ ፍሪ ኤጀንት ነው። አሁን ማርክ ጉሄ ምርጥ ተጫዋች ነው፣ አንበላቸው ነው፣ በጣም ቤስት ሴንተር ባክ ነው። ክረምት ላይ እንዴት ወደ ሊቨርፑል ተጫዋችነት እንዳልተዘዋወረ ሁላችንም የምናስታውሰው ታሪክ አለ። ስለዚህ እሱም ይችን ቀን እየጠበቃት ነው ያለው። በስፔን ባርሴሎናም ሪያል ማድሪድም በልጁ ላይ ፍላጎት እንዳላቸው ይሰማል። ስለዚህ ይሄ ይሄ ነገር ደግሞ ይህንን ልጅ አሁን የጥር የተጫዋቾች የዝውውር መስኮት ሲከፈት የፕሪ ኮንትራክቹዋል አግሪመንት ላይ ሊደርስ ይችላል። ከማጋ ከሪያል ማድሪድ ጋር ከማጋ ከባርሴሎና ጋር ከማጋ ከባየር ሚኒክ ጋራ የማይችለው ከሊቨርፑል ጋራ ነው። ከሊቨርፑል ጋራ ለመፈራረም ክሪስታል ፓላስ መፍቀድ አለበት ወይም ደግሞ የክረምት ዝውውር መስኮት መከፈት አለበት። ሙሉ በሙሉ ከክሪስታል ፓላስ ጋር ያለው ውል መጠናቀቅ መቻል አለበት ማለት ነው። ከዛ ውጪ የምናነሳው ሊቨርፑልን ነው። ሊቨርፑልን ብንወስድ ኦኬ ሊቨርፑል ላይ ኢብራሂማ ኮናቴን ነው የምናነሳው። ይሄንን ስንናገረ የቆየ ነገር ነው፣ በተደጋጋሚ የኮናቴ ጉዳይ አዎ፣ አኩርፎ ነበረ። እኔ እስካሁንም ያኮረፈ ይመስለኝ ይመስላል። አንዳንድ ደግሞ ከአእምሮ ጋር የተያዘ እንደሆነ እንጃ እንጂ፣ የሜዳ ላይ ብቃቱም አንዳንድ ጊዜ ጥሩ ነገር ያሳያል፣ የተወሰኑ ጨዋታዎች ላይ። አብዛኞቹ ጨዋታዎች ላይ ግን የሚታማበትን እንዴህ ምን ሆኖ ነው የሚለውን በተለይ ደግሞ የእሱን ችሎታ የሚያውቁ ሰዎች የሚጠራጠሩትን አይነት የሜዳ ላይ እንቅስቃሴ ነው የሚያሳየው እና ስሜቱ ጥሩ አይደለም። አዎ ግን ከሜዳ ላይ ብቃቱ ጋር የምናያይዘው ነው። እንደዚ አይነት ነገር ቢሆን አሰልጣኙም ይወስናሉ። እኔ የሚመስለ ያው ማይክሮፎን አደባባይ ተናግሯል። ነገር ግን ፕሮፌሽናል አክት ያደርጋል ከሊቨርፑል ጋር ያለው ነገር እስኪያበቃ ድረስ ስለዚህ አሁን ጥር ላይ ለምሳሌ ሪያል ማድሪድ ከፈለገው ከሪያል ማድሪድ ጋራ ስምምነት ላይ መድረስ ይችላል። ሊቨርፑልን መስማት፣ ሊቨርፑልን ማዳመጥ፣ ሊቨርፑልን መደራደር ምናምን አያስፈልገውም። ዝም ብሎ ተነስቶ ስምምነት ላይ መድረስ ይችላል ከነዚህ የአውሮፓ ትልልቅ ከሚባሉት ክለቦች ጋራ። ግን የእሱ ሲችዌሽን አሁን ባልኩሽ ምክንያት ያው የሚታወቅ ነው። እሱ የሚለው ቨርጅል ቫንዳይክን አስፈርመዋል መሐመድ ሳላህን አስፈረሙ። የእኔ ጉዳይ ሲሆን ግን ጸጥ አሉ ነው እና፣ በጠብቅ በጠብቅ አልሆነም። ስለዚህ እንደ ምንድን ነው የምታየው የሚል ነገር አነሳ። ስለዚህ የትሬንት አሌክሳንደር አርኖልድ ጣፈንታ ሊደርሰው የሚችልበት እድል በጣም ሰፊ ነው። ትሬንት አሌክሳንደር አርኖልድ ከሊቨርፑል ሪያል ማድሪድን የተቀላቀለው እንዴት እንደሆነ ሁላችንም ስለምናስታውሰው በነጻ ዝውውር በሚባል ሊቨርፑል ግን ከባድ ነው አይደል? አዎ፣ ለሊቨርፑል ከባድ ነው ስለ በተለይ አሁን ጥር ላይ እንደዚህ አይነት ስምምነት ላይ የሚደረስ ከሆነ ሊቨርፑል በጥር ጉሄን የማምጣት እድል የለውም እያለን እየተናገርን ነው። አይ እድሉ አለው። በነጻ የማግኘት እድል ነው የሌለው። ከክሪስታል ፓላስ ጋር ተስማምቶ ለምሳሌ ሊቨርፑል አንዱ ይከተለዋል ተብሎ የሚጠበቀው ዘዴ ባርሴሎናና ሪያል ማድሪድ በነጻ ጉሄን ሊያስፈርሙ ይችላሉ። ሊቨርፑል ግን ከክሪስታል ፓላስ ጋር መነጋገር ይገደዳል። ምክንያቱም አንድ ሊግ ላይ ናቸው ያሉት ግን ጥር ላይ አሁንም ተስማምተው በፊት ለምሳሌ 35 ሚሊየን ነበር አይደል ሊከፍል የነበረው። አሁን በ15 ውሰደው ከተባባለ 15 ከፍሎ መውሰድ ይችላል። ይችላል መንገድ አለው። ሌላ መንገድ ግን መንገዱ የሪያል ማድሪድ አይነት መንገድ አይደለም፣ የባርሴሎና አይነት መንገድ አይደለም። ዲል ማድረግ ይፈልጋል ከክሪስታል ፓላስ ጋር መነጋገር፣ መስማማት እና ለክሪስታል ፓላስ መክፈልን ይፈልጋል። ሪያል ማድሪድ ይህንን ማድረግ አይጠበቅበትም። ሪያል ማድሪድ የክሪስታል ፓላስ ሰዎችን ትሸጡታላችሁ ወይም ማለት አይጠበቅበትም። በቀጥታ ከማርክ ጉሄ ወኪሎች ጋር መነጋገር ይችላል። የሄም ልጅ ከነዚህ ክለቦች ጋር ተስማማ ማለት ጥር ላይ ይሄዳል ማለት አይደለም። የውድድር ዓመቱ ሲያበቃ ነው የሚወስዱት ለሚቀጥለው ጊዜ። ሌላ ክለብ እንዳይቀድማቸው ሲሉ ነው ከወዲሁ ጥር ላይ ሊያስፈርሙት ይችላሉ ተብሎ የሚጠበቀው ነው። ይሄ አንደኛው ነው። ሁለተኛው አንዲ ሮበርትሰንም በተመሳሳይ ከሊቨርፑል ጋር እንደዚሁ የውል ዘመኑ መጨረሻ ላይ ስለሆነ ያለው ጥር ላይ ከፈለገው የሌሎች አውሮፓ ሀገራት ሊጎች ጋር መጫወት የምንትን ማለት ይችላል። ሌሎች ለጊዜው ቦታ ማንሰጣቸው ሁለት ተጫዋቾችም በሊቨርፑል ቤት ውስጥ ፍሪ ኤጀንት ይሆናሉ ከጥር ጀምሮ ማለት ነው። ወደ ማንቸስተር ሲቲ ስንሄድ በርናንዶ ሲልቫ ፍሪ ኤጀንት ነው ከጥር ጀምሮ። ለፕሪሚየር ሊጉ ክለቦች አይደለም፣ ይህንን በተደጋጋሚ አጽንኦት ሰጥተን መናገር አለብን። ከፕሪሚየር ሊጉ ውጭ ላሉ ክለቦች እሱን የሚፈልግ ካለ ማለት ነው። በርናርዶ ሲልቫ እንደዛ ነው። ከዛ ውጭ ጆን ስቶንስ በተመሳሳይ እንደዚሁ የምናነሳው ነው። ስቴፈን ኦርቴጋ ግብ ጠባቂው በዚሁ መንገድ የሚነሳ ነው። ስለዚህ እነዚህ የማንቸስተር ሲቲ ተጫዋቾች ከጥር ጀምሮ ከሌሎች ክለቦች ጋራ ስምምነት ላይ መድረስ ይችላሉ፣ አስ ፍሪ ኤጀንት መሄድ ይችላሉ። ማንቸስተር ሲቲ በነዚህ ተጫዋቾች ላይ ጉልበት አይኖረውም ማለት ነው። ማን ዩናይትድን በምናነሳበት ሰዓት ላይ ሃሪ ማጓየር ፍሪ ኤጀንት ነው። ከጥር ጀምሮ ለሌሎች ሀገራት ሊጎች ማለት ነው ሳኡዲን ጨምሮ፣ ካዚሜሮ እንደዚሁም ደግሞ ትላንትና ምስታነች እንደነበረው ግብ ጠባቂው ቶም ሂቸን ነጻ ሆነው ወደ ፈለጉት ክለብ ለመሄድ የሚያስችላቸውን ስምምነት መፈራረም ይችላሉ የሚለውን ነገር እናነሳለን። እነዚህ ዋና ዋና የሚባሉ ተጫዋቾች ናቸው፣ ከክለቦቻቸው ጋር በጥር ሊለያዩ የሚችሉ ዩናይትድ ምናልባት ካዚሚሮን ባለፈው አንዳንድ ሪፖርቶች ሲወጡ ነበር። ደሞዙን የሚቀንስ ከሆነ ለተጨማሪ አንድ ዓመት የማስፈረም ፍላጎት አለው ተብሎ እየተገለጸ ነው የሚገኘው። ብዙ ደሞዝ ነው ከሚከፈላቸው ተጫዋቾች መካከል ካዚሚሮ ይጠቀሳል። በዩናይትድ ትልቁ ተከፋይ እሱ ነው። ትልቁ ተከፋይ እሱ ነው። ግን አሁን ደግሞ ባለው ሁኔታ ማንቸስተር ዩናይትድ ይህን ካዚሚሮን ማጣት የማይፈልግበት ወቅት ነው ተብሎ ነው እየተነገረ የሚገኘው። እና ቢያንስ ካዜሚሮ እዚህ ላይ ስምምነት ላይ መድረስ የሚችል ከሆነ አዎ፣ ደግሞ ዜን እቀንሳለው የአንድ አመት ተጨማሪ ኮንትራትም ከማንቸስተር ዩናይትድ ጋራ ለመፈረም ዝግጁ ነኝ የሚል ሀሳብ ካለው ይህ ፍላጎት ማንቸስተር ዩናይትድ ላይ አለ የሚሉ ተደጋጋሚ ሪፖርቶች ወጥተዋል። ስለዚህ ምናልባት ማንቸስተር ዩናይትድ ይህንንም እድል ሊጠቀም ይችላል፣ እንደ ካዚሚሮ ፍቃደኛነት ማለት ነው ሊጠቀም ይችላል ግን እነዚህ እነዚህን የመሳሰሉ ተጫዋቾችን የአውሮፓ ክለቦች የስፔን፣ የጣሊያን፣ የፈረንሳይ እና የጀርመን ክለቦች ሊያገኟቸው እንደሚችሉ ማሰብ አለብሽ። ግን ደግሞ ከነዛም ትልልቅ ሊጎች ላይም ወደ እንግሊዝ ፕሪሚየር ሊግ የሚመጡ ተጫዋቾች ካሉ በተመሳሳይ ሲቹዌሽን ውስጥ ካሉ ከወዲሁ ፕሪ ኮንትራክቹዋል አግሪመንት መድረስ ወይም የቅድመ ውል ስምምነት ላይ መድረስ ይቻላል። ግን ጥር ሲሳ ያለው ብዬ ነው ማምነው ለአንዳንዶቹ እንደው ባጭር ባጭሩ አሁን የጠራናቸውን ክለቦች ዩናይትድ ጥር ላይ ገበያ አልወጣም እያለ ነው። የጀመርኳቸውን ለመጨረስ የሚያስችለኝ ኢንቫይሮንመንት ከተፈጠረ ሲትዌሽን ከተፈጠረ እዛ ላይ ገባለሁ አለ፣ ግን ደግሞ ያ ካልተፈጠረ አልገባም ብሏል። ማንቸስተር ዩናይትድ አይደል። አርሰናል ምንም የሚያስፈልገው አይመስለኝም። ያስፈልገዋል ምንም ያን ያህል ከተጫዋቾች ፊርማ ጋር በተያያዘ የሚነሳ ነገር የለም። አጥቂም አያስፈልገውም። እየዳኑ ነው፣ እነሱም እየዳኑ ነው። እንደገና የኮሬሽም ደግሞ ይላመዳል ተብሎ ይጠበቃል። እሺ ለማንኛውም እነዚህን አዳዲስ ፈራሚዎች ስንመለስ የአጥቂ ክሽፈት በእንግሊዝ ፕሪምየር ሊግ ብለን ደግሞ እንነሳለን። አሁን ዮኮሬሽ ስላልሽ ወደዛ ብንደረደርም እንችላለን ብዬ አምናለሁ። በጣም አሪፍ ደስ ይለኛል። አዎ የአጥቂ ዝውውር በጣም በዝቶ ነበር ክረምቱ ላይ ግን ደግሞ ዋና ዋና ይሆናሉ ያልናቸው በእኔ እምነት ከሽፈዋል። በስካሁኑ ነው ምልሽ። አይነሱም አያገግሙም እያልኩኝ አይደለም። በጣም አድርገን እናመሰግናለን። ሁላችሁም በያላችሁበት የአማረ ዕለተ ቅዳሜ ይሁንላችሁ። ኢትዮጵያ ለዘለዓለም ትኖር።